በአሁኑ ሰዓት ኤክስፐርቶች በጣም በስተዋል። ማንን እንስማ ብላችሁ በተደጋጋሚ የጠየቃችሁኝ ሰዎች አላችሁ። እኔ ከቲክቶክ እስከ ቴድቶክ ኦኬ፣ ከዩቲዩብ እስከ ፓድካስት፣ ከመጽሐፎችና የተለያዩ ሪሰርች ፔፐሮች ብዙ ነገሮችን አነባለሁ። መብዛታቸው ለእኔ ኢሹ ሆኖብኝ አያውቅም። ኦንሊ ኢሹ የሚሆንብኝ ነገር ምንድን ነው? ሜተድዞች የሌሉኝ ጊዜ። አሁን ግን መንገዶች አሉኝ፣ የምመርጥበት መንገዶች። ያንን መንገድ ማወቅ የምትፈልጉ ከሆነ የተወሰነ ነገር ልበላችሁ። የመጀመሪያው ሰው የምመርጥበት መንገድ እውቀት ብርቅ ያልሆነበት ሰው ማዕረግና ሰርተፍኬቶቹ ሸክም ያልሆነበት ሰው እኔ በደንብ እንዲገባኝ አድርጎ ሲምፕሊፋይ አድርጎ የሚያስረዳኝን ሰው ነው የምሰማው። ሁለተኛ የበለጠ በዛ ነገር ማወቅ ከፈለግኩኝ መብረር ከፈለግኩኝ የበለጠ መጥፋት ከፈለግኩኝ ከዚህ ከዚህ ነው እውቀቱ የመጣው ጥናቱ የመጣው ብሎ የበለጠ እንዳነብና እንድጥር የሚረዳኝን ሰው ነው የምሰማው። በዚህ ሁለት መንገዶች ሰው መምረጥ ከጀመራችሁ መብዛታቸው ለእናንተ ኢሹ አይሆንም። በዋነኛ ነት እኔ ማስወገድ የምፈልገው ሰዎች ምን አይነት ሰዎች ነው ካላችሁኝ፣ ሁለት ሶስት መቶ ዓመት የነበሩ እውቀቶች እንሰም ኬስስ ሁለት ሶስት ሺህ ዓመት ሙሉ የታወቁት ነገሮችን የራሱ አድርጎ ወይም ደግሞ የእሱ የእውቀት ተሳፋሪ እንድትሆኑ የሚፈልግ አይነት አዋቂም ሆነ ታዋቂ ሰው መስማት አልፈልግም። ብዙ ጊዜ ሳዳምጣቸው ይሄ እንደዚህ የምንለው ነው፣ ያ እንደዚህ የምንለው ነው ምናምን የሚሉ ከሆነ ወዲያው ሌላ ሰው ፈልጋለሁ። ምክንያቱም እኔ ከሄምሮይድ እስከ ፓኒክ አታክ በጣም በጣም ተቸግሬ ነበረ። ካናዳ የሚባል ምርጥ ሀገር ነው ያለሁት። ህክምና ነፃ የሆነበት ቦታ ላይ ነው ያለሁት። ህክምና ቦታ ስትሄዱ ብዙ ጊዜ ካናዳ የሚያሳዝነው ኢመርጀንሲ ብላችሁ ሄዳችሁ ከአራት ሰዓት እስከ ስድስት ሰዓት ትጠብቃላችሁ። አንዳንድ ሰርጀሪ መደረግ ያለባችሁ ነገሮች ካሉ ከአራት ሳምንት እስከ ስድስት ሳምንት አንዳንዴ በአመታትም ልትጠብቁ ትችላላችሁ። ሶ እነዚህ ችግሮቹ ከተፈጠሩ በኋላ መፍትሄ ለማምጣት ይሄ ሁሉ መጠበቅ ካለ ብራይት የሚባሉ ጭንቅላት ያላቸው ያሉበት አገር እየኖርን ህክምና ነፃ የሆነ ቦታ እየኖርን ይሄ ሁሉ ችግር ካለው ታሞ ከመማቀቅ አስቀድሞ መጠንቀቅ ነው የሚለው ነገር በደንብ አክሴፕት አድርጌው፣ አፕላይ ለማድረግ ኦንላይን ነው የምገባው። ምክንያቱም ብዙ ጊዜ ዶክተሮች እንኳን ሳናግራቸው ካናዳ ያሉ ምርጥ ምርጥ ዶክተሮችን ሳናግራቸው፣ በቃ ሄምሮይድ በጣም አስቸገረኝ ምንድን ነው የማደርገው ስላቸው፣ ተመጣጣኝ ምግብ መብላት አለብህ፣ ምንድን ናቸው ስላቸው ብዙ ጊዜ የሚሰጡት፣ ደስ የሚለኝ ትህትናው ጫፍ የደረሱ ዶክተሮችን ነው መርጬ የምሰማው። ብዙ ጊዜ ምንድነው የሚሉት፣ እኛ የሁለት ሳምንት የማይሞላ በኒትሪሽን ዙሪያ እውቀት ነው ያለን። ጀነራል ጋይደንስ የሆነውን ነገር ልንነግር እንችላለን። የበለጠ ማወቅ የምትፈልግ ከሆነ ግን ኤክስፐርቶችን በዛ ፊልድ ኤክስፐርት የሆኑ ሰዎችን መርጠ ማየት አለብህ ብለው የተወሰኑ ጋይድ የሚያደርጉ ሰዎችን ይመክሩኛል። በእነሱ ዙሪያ ያለውን መጽሐፍ፣ ጥናት፣ ሀሳቦች እያየው ራሴ ላይ ያ ነገር ይሰራል አይሰራም የሚለውን ነገር በሁለት ነገር አፕላይ አድርጌ ሞክረዋለሁ። ሁለት ነገር ሁልጊዜ የሆነ ሰው ይሄ እውቀት ነው፣ ወይም ደግሞ ይሄ ነገር መጠቀም ትችላላችሁ ብሎ ሲላችሁ፣ በሁለት ነገር ቴስት ማድረግ ትችላላችሁ። የመጀመሪያው ሰብጀክቲቭ ነው፣ ሁለተኛው ኦብጀክቲቭ ነው። ምን ማለት ነው? የመጀመሪያው እኔ ሁልጊዜ በጤኔ በደስቴ በስኬቴ ይሄ ይሄ ጥሩ ነው፣ ይሄ ነገር ይጠቅማል ብሎ ሲነግሩኝ ሰብጀክቲቭሊ መጀመሪያ ውስጤ ደስተኛኝ ያለው ወይ፣ ሞር ኤነርጂ ያለኝ ወይ፣ እንቅልፌ ተስተካክሏል ወይ፣ ሴክስ ድራይቬ ጥሩ ሆኗል ወይ፣ ደደደደደ የምፈልጋቸው ነገሮች በሙሉ ሰብጀክቲቭሊ አያቸዋለሁ። ሁለተኛው ኦብጀክቲቭሊ ሜዠር የሚደረጉ ነገሮችን ብለድ ማርከሮች ናቸው። በተለይ ካናዳ ያላችሁ ሰዎች ሕክምና ነፃ ነው። በስድስት ወር አንዴ ካልሆነ በዓመት አንዴም ቢሆን ሄዳችሁ ብለድ ቼክ አድርጉ። ብለድ ማርከሮቻችሁ ላይ ያሉትን ነገሮች ሲምፕሊፋይ አርጉልኝ በሉና ጠይቋቸው። ትህትና ያላቸው ዶክተሮች ከሆኑ ኤቭሪቲንግ ኤክስፕሌን ያደርጉላቸዋል። በጣም ሲምፕሊፋይ አድርገው ሲያስረዷችሁ እናንተ ብዙ ነገሮችን እንድታደርጉ ይጋብዟቸዋል። አሁን እኔ ብዙ ጊዜ ፋስቲንግ ግሉኮስ ሌቭል እንደዚህ ነው፣ ትራይግሊሰራይድ እንደዚህ ነው፣ ሂሞግሎቢን ኤ1ሲ እንደዚህ ነው፣ ደረዳ እያሉ እነዚህ የዶክተር ተርሞች ናቸው። እኔ አላውቃቸው ምንድን ናቸው ብዬ ነው የምጠይቃቸው። ሲምፕሊፋይ አርጉልኝ፣ እኔን እንደ ህፃን ልጅ ቁጠሩና ና ሲምፕሊፋይ አርጋቸው አስረዱኝ ነው ምላቸው። ያንን ነገር ማስረዳት የማይፈልግ ወይም የማይችል ሰው ከሆነ ብዙ ጊዜ አልሄድም ደግሜ። ሶ በተቻላቸው አቅም ሲምፕሊፋይ የሚያደርጉ ሰዎች፣ እውቀትን ምስጢር የማያደርጉ ሰዎች፣ የእነሱ የእውቀትም ሆነ የማዕረጋቸው ጥገኛ የማያደርጓቸው ሰዎች በገባቸው አቅም ሞር እንድታነቡ የሚያበረታቷችሁ ሰዎችን መስማት መጀመር አለብን። ይህን የምልበት ትልቁ ትልቁ ምክንያት አስራ ስምንት ዓመቴን እኔ ተቀሜአለው። ብዙ ጊዜ እውቀትን ሚስጥር የሚያደርጉ ሰዎች ከእነሱ ስር እንድትሆኑ የሚፈልጉ ሰዎች ከሆነ የሚያስተምሯችሁም የሚያሳዩችሁም ስንት ቦታ መድረስ የሚችል ሰው በአጭር ይቀራል። እውቀቱን ሲምፕሊፋይ አድርጎ አመግዴላ የሚባለው የምንለው ሳይሆን የሚባለው አመንድ የሚባለው የለውዝ ዘር ስለሚመስል ነው። ሄፖካመስ የሚባለው ይህንን ስለሚመስል ነው። እንደዚህ የብሮከ ኤሪያ የሚባለው የሰውየው ላስትኔም ነው ሲምፕሊፋይ አርገው ይሄ ሚስጥር እንዳልሆነ በቀላሉ አርገው አስረድተዋችሁ። ከዛ የበለጠ ማንበብ ከፈለጋችሁ እነ ዶክተር ሶንሶ እነ ዶክተር ሶንሶ እያሉ በደንብ አርገው ነግረዋችሁ፣ ጥናቶቹን ከፈለጋችሁ የሜዮ ክሊኒክ እንደዚህ አድርጓል የሃርቨርድ እንደዚህ እንደዚህ አድርጓል ብለው እናንተን መብረር እስከምትችሉበት ጫፍ ድረስ እንድትበሩ የሚያደርጓችሁን አዋቂና ታዋቂ ሰዎች ከሰማችሁ ትረስ ህይወታችሁ ላይ ምንም ሚስጥር የሆነ ነገር የለም። ምንም ማጂክ የሆነ ነገር የለም። ወደፊት የሚያሻግሯችሁ ምርጥ ምርጥ ጭንቅላት ያላቸው ሰዎች ብዙ ቴክኖሎጂውን ብዙ ሪዞርሱን ተጠቅመው እኛን ጫፍ እንድንደርስ ሲምፕልፋይ አድርገው የሚያቀርቡልን ምርጥ ምርጥ ሰዎች አሉ። እነሱን እኛ መርጠን እንስማ። እኔ አሁን ፐርሰናሊ አንድ ነገር በነግሯችሁ፣ ጓደኛዬ ማራ የምትባል የተወሰነ ቪዲዮ ፖስት ሪፖስት አድርጌያታችሁ ከሆነ ሀምሳ ምናምን ኪሎ ነው የቀነሰችው። ሰውነቷ መቀነስ ብቻ ሳይሆን ብለድ ማርከሮቿ ላይ ያሉት ነገሮች ሻክ አድርጓት ዶክተሯ ምንድን ያደረግሹ ብላን የጠየቀቻት እንግዲህ ካናዳ ውስጥ በስት ን ፕራይደስ የሚባሉ ፕሮፌሰሮች ያሉበት ትምህርት ቤት የተማረች ዶክተር የምትባል ሰው። ሁሉ ጊዜ እዚህ ሀገር ያሉ ዶክተሮች ይናገራሉ። ኦነስት ናቸው። በኒውትሪሽን ዙሪያ ከሁለት ሳምንት የዘለለ ትምህርት አልተማርንም፣ ብዙ አናውቅም። ስለዚህ ማወቅ እንፈልጋለን ብለው እነሱ ከኤክስፐርቶች ይጠይቃሉ፣ ያነባሉ። ካልሆነ እንደዚህ በላይፍ ኤክስፒሪንሳቸው ደግሞ ብዙ ነገር አኳምፕሊሽ ያደረጉ ሰዎች ሲያገኙ ምንድን ነው ያደረጋችሁት ብለው ይጠይቃሉ። ይሄ የሂዩሚሊቲ ጫፍ ነው። ትህትናቸው ጫፍ የደረሰ ሰው ስለሆኑ ነው። እሷ ምን የመሳሰሉ ኪሮጀኒክ ዳይት ብላ ጀምራ ከዛ በሎ ካርብን የቀጠረችው ያንን ምርጥ የሆነ ነገርን ለማስተላለፍ መታ ቲክቶክ ላይ ግን ስታወጣ የገጠማት ነገር ምንድን ነው ምናወቅ ሸዋወቅኳልሽ ምናምን የሚሉ ተራ ተራ የሆኑ ኮመንቶች በሕይወቷ ላይ የተጠቀመችበትን ዶክተርም የሚያል ሰው ዶክተር የሚያሉ ማድረግ ያላቸው ሰዎች ሴትናቸው ጫፍ የደረሱ ሰዎች ምንድን ያደረግሹ ብለው የሚጠይቋትን ሰው ኮመንት ላይ ገብተው ምንወወቀ በነገራችን ላይ አፍ ሲከፈት ጭንቅላት ይታያል ነው የሚባለው። ኮመንትም ሲጻፍ ጭንቅላት ይታያል። ስለ ኮንስትራክቲቭ ክሪቲሲዝም ማወቅ መቻል አለብን። ኮንስትራክቲቭ ክሪቲሳይዝ መደረግ አለበት፣ ሰው ምንም ችግር የለውም። ያንን የማያውቁ ማረግ ያላቸውም ትልልቅ የሚባሉ ሰዎችም እኔም ቪዲዮ ላይ አይቻለውኝ አንፎርችኔት በኢንተርሚተንት ፋስቲንግ ያነሳውላችሁ ዶክተር ጄሰን ፋንግ የሚባል ሊዲንግ ኤክስፐርት የሆነ በዚህ ቶፒክ ላይ ሰላሳ ዓመት በላይ የሰራ ሰው ይህን ይህንን ብሏል ብዬ ያልኩትን ማድረግ ያለው ሰው ገብቶ ልክ አይደለም። ልክ ካልሆነም ኮንስትራክቲቭሊ ክሪቲሳይዝ መደረግ አለብን። ይሄ ነገር ልክ ያልሆነው በዚህ በዚህ ምክንያት ነው፣ ይሄ ይሄ ነው። ይሄ ኮንስትራክቲቭ ክሪቲሲዝም በሰለጠነው አለም ያለ ነገር ነው። ካልሆነ ግን እኔ አይደለሁም እሪና ውስጥ የገባሁትኝ። እኔ ይህንን ሰው ስሙ እያልኩኝ ነው። ለማስረዳት ሞክረው ከኔ ጋር ሳይሆን ከዶክተር ጄሰን ፋንግ ጋር ነው መነጋገር ያለበት። እኔ ይህን ይህንን ነገር ብሏል፣ ይህንን ይህንን ጥናት አድርጓል። እንዳልኳችሁ ሰብጀክቲቭሊ ራሴ ላይ ስሜቴ ላይ ነገሮች ላይ ቀይራችኋለሁ፣ ኦብጀክቲቭሊ ከዶክተሮች ጋር እየተመካከርኩኝ ብለድ ማርከሮችን እያየሁ ምን ያህል ጥቅም እንዳለው የጠቀመኝን ነገር ለእናንተ ሼር አድርጋችኋለሁ። ከዛ የእናንተ ኃላፊነት ነው ከዶክተሮቻችሁ ጋር ሶ በእውቀትም በእድሜም ትልልቅ ቦታ ላይ ያሉ ሰዎች በተለይ ስለ ኮንስትራክቲቭ ክሪቲሲዝም ሳያውቁ ዝም ብሎ አንድ ብሬን ሴል የሚጠይቀውን ልክ አይደለም፣ ምን ነው አወቁ፣ አወቃልክ ማለት የትንሽነት ነው። ስለዚህ በገባን አቅም አዌርነስ ክሬት የሚያደርጉ ሰዎችን ስሙ። ከዛ በኋላ እንዳልኳችሁ ብለድ ማርከሮቻችሁን ቼክ አድርጉ። ውስጣችሁ፣ ስሜታችሁ፣ ጤናችሁ፣ ደስታችሁ፣ ስኬታችሁ ላይ ሰርታችሁ ለውጥ ማምጣት የምትችሉ አለመቻላችሁን ማየት ነው። ኢትስ ቨሪ ሲምፕል። ዓለም የት ደርሳለች፣ እኛ ግን ሰው ለመነቋቆር ብቻ ነው የምንጠቀምበት ይህንን ቴክኖሎጂ። ስለዚህ ቲክቶክ ላይ ነው ብዙ እንዲሄድ አልፈልግም። ዩቱብ ላይ አሁን የምሰራላቸው አለ በዶክተር ዴቪድ ፖማር የሚባል ሰው ቦርድ ሰርቲፋይድ የሆነ ኒውሮሎጂስት እና ኒውትሪሽኒስት ነው። ስለ አእምሮ የሚያጠና ስለ ኒውትሪሽንም የሚያውቅ ነው። ግሬን ብሬን የሚል ምርጥ መጽሐፍ አለው። እሱን አቀርብላችኋለሁ። በገባችሁ አቅም ስሙ። ይጠቅማል አይጠቅም የሚለው ነገር አውጡ። ከዚህ በፊት ዲ አርት ኦፍ ስትራቴጂክ ቲንኪንግ የሚለው ቪዲዮ የሰራሁላችኋለሁ። ናይንቲ ዴይዝ ኤክስኪዩሽን ዊንዶ የሚባል ነገር ለራሳችሁ ስጡ። ዘጠና ቀን ስጡና ያንን ነገር ሞክሩት። ከዛ በኋላ ኪ ፐርፎርማንስ ኢንዲኬተር የሚባሉትን ነገር አውጡና እዩ ብያችኋለሁ። ይሄ ነገር እየሰራ ነው አይደለም የሚለው እንቅልፌ ተስተካክሏል፣ ደደደደ ብላችሁ እዩት ከሰራ እነዚህን ሰዎች ፈልገን ሀንት እያደረግን የበለጠ እንስማቸው። ካልሰራ የሚቀጥለው ሰው ጋር እንሂድ። ሰው መብዛታቸው ጥሩ ነው፣ ማነስ የለበትም። የበለጠ አዌርነስ የሚሰሩ ሰዎች መበረታታት ነው ያለባቸው ብዬ ገምታለሁ። ስለ አዳመጣችሁን ከልብ አመሰግናለሁ። ቴንክ ዩ